እና እንግዲህ አባቷ የምርመራ ውጤት አባቷ እንደተጎዱ ነው የሚያስታውቀው የሚያሳየው ማለት ነው። ምክንያቱም አባቷ እስካሁን በሽታቸው ምን እንደሆነ አልታወቀም ማለት ነው። ነገር ግን ደግሞ ውጤቱ የሚያሳየው አባትሽ ስጃራ ያጨሳል ምናምን ብሏታል ማለት ነው። አባቴ በጭራሽ ሲጃራ አያጨስም ብላ አለች ማለት ነው። ሀኒ እንግዲህ አይ ብቻ ውጤቱ እንደዛ ነው የሚያመላክተው አላት ዶክተሩ ማለት ነው። አይ ዶክተር፣ አባቴ በጭራሽ እንደዚህ አይነት ስራ አይሰራም ስትለው፣ እሺ በቃ ለማንኛውም ይሄንን መድኃኒት ግዢና አላባት ስጫቸው ከምግብ በኋላ አንዳንድ ፍሬ ይስጫቸውና ይሄንን መድኃኒት ወስደው ከጨረሱ በኋላ እንደገና ምርመራ አድርገን ነው ህክምናውን መጀመሪያ ያለባቸው፣ በሽታቸው ሊታወቅ አልቻለም ብሎ ነገራት ማለት ነው። ዶክተር፣ የሚያስደነግጥ ነገር ነው እንዲ አባቴ በሽታ ስለሆነ በፍጹም ምንም አይነት ልልሽ አልችልም። አሁን ምንም የሚታይ ነገር የለም። ለማንኛውም ይህንን መድኃኒት ስጭውና ከዛ በኋላ እናየዋለን አላት ማለት ነው። ሀንዬም እንግዲህ እሽ ብላ በትህትናና በክብር የሆነት የኔ ሰው አክባሪ ሰው ወዳት ከዶክተሩ ጋር ሄደች ማለት ነው። ለአባቷ መድኃኒቱን ገዝታ ለአሲር ሰጠችውና አሲር ለአባቷ መድኃኒቱን እንዲያደርስ እሷም ወደ ስራዋ ተመለሰች ማለት ነው። ወደ ስራዋ ስትመለስ ደግሞ ወይዘሮ ሜላት እናቷ ናት፣ ቁርምት ብላ ሶፋ ላይ ያገኘቻት። እትዬ የምንሆነች ነው ምናምን ስትላት፣ ምን ሰላም አለ? ሰላም የለም ሀንዬ። ሰላም ልጄ፣ ምን እንደሆነች አላውቅም። በር ዘግታ እያለቀሰች ነው ከትናንትና ማታ ጀምሮ፣ እኔንም ውጭ ብላ አስወጣችኝ ስትላት፣ ለምን ትይ የምንሆና ነው ስትላት፣ አላውቅም እስኪ በቃ እርስዎ አይጨነቁ፣ እኔ እጄ አናግራታለሁ እትዬ ብላ ሄደች ማለት ነው። ሀኒ ልታናግራት ሄደች። ከዛም ሀኒ እንግዲህ አባብላም አቅፋም እንደምንም ብላ አወጣጣቻት ማለት ነው የሆነችውን ነገር። ምንድን ነው የሆንሽው ሀኒዬ? የፈራነው ነገር ደረሰ፣ የጠረጠርነው ነገር እውነት ሆነ አለቻት ማለት ነው። ምንድን ነው ስትላት፣ የዘጠኝ ሳምንት እርጉዝ ነሽ ብሎኛል ዶክተሩ ስትል ሀኒዬ ጮኸች ማለት ነው። እኔ እኮ ስልሽ እንደዛ ስልሽ እኮ ጮሽብኝ ይብኝ ምናምን አለቻት ማለት ነው። ሰላም ውድና የተከበራችሁ የኢትዮ ማማ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይም? እኔ አለሁ እንግዲህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልን። ነባሮቹም ስለመታበረ ታተዋት ከልብ እናመሰግናለን። እንግዲህ ሀኒዬ የአባቷ ውጤት አሁንም ገና ነው፣ አልታወቀም። ነገር ግን መድኃኒት ታዘውለታል። ሰላም እንግዲህ ከባድ ጉዳት ራሷ ላይ አድርሳለች። ለሀና ሁሉንም ነገር ነገረቻት ማለት ነው። እንግዲህ ሀንዬ በጣም እንደነገጠች፣ እኔ እኮ እንደዛ ብዬሽ ነበረ ግን አንቺ ጮሽብኝ። ግን እኔ የምልሽ ሰላምዬ፣ ቆይ ከማን ያረገችው አታውቂውም ስትላት፣ አውቀዋለሁ ግን ደግሞ የማውቀው ሰው ሌላ ሰው ሆኖብኛል። አሁን እሱ የሚወደኝ ለካ ለገንዘብ ብሎ ነበረ እኔ ደግሞ ከእናቴ ጋር ሰላም ከፈጠርኩኝ በኋላ ለሱ ገንዘብ መስጠት አቆምኩኝ። እና የሆነ ጊዜ ተገናኝተን ከእናቴ ጋር መታረቂን ስነግረው፣ ገንዘብ እንደማልሰጠው ስነግረው ገንዘብ ከሌለች ወንድ ነው ምትመስኝ ብሎ ጥሎኝ ሄደ አለች ማለት ነው። በቃ እውነቱን ንገሪውና ማርገዝሽ፣ ንገሪውና ሽማግሌ ልኮ ያግባሽ አለቻት ማለት ነው። ሀና በጭራሽ እሺ አይለኝም። ከተለያየንም አንድ ወር ሆኖናል። ስለዚህ እሱን ባገኘው እንደውም ሲጣ አድርጌ ነው የምገለው። አሁን እናቴስ ምን ብዬ ነው ለእናቴስ የምነግረው? ይህን ውርደቷን ከምትሰማ እኔ ራሴን ሲጣ አድርጌ ብገልሽ አለኛል አለች። አራሃን እንደዛ አትበይ ሰላምዬ፣ እግዚአብሔር አለ ለሁሉም ነገር አለቻት ማለት ነው ሀንዬ። ሰላምም እንግዲህ አላውቅም ብላ ሀኒ ላይ እያለቀሰች እባክሽን ሀኒዬ የሆነ ነገር እንድትተባበርኝ ይፈልጋለሁ አለቻትም። ምን ልትተባበሪ ስትላት፣ በቃ ይሄኛው ዶክተር እምቢ ብሎኛል። ፅንሱን እንዲያቋርጥልኝ ፈልጌ ነበር፣ ግን ይሄኛው ዶክተር ደግሞ አይሆንም ብሎኛል። ስለዚህ ሌላ ዶክተር አገናኝ ስትላት በፍጹም አላደርገውም። እኔ እምነቴም ሆነ በቃ አይፈቅድም፣ እንደዚህ አይነት ነገር። በፈጣሪም ዘንድ ለምን እንቀጣ፣ በምድርም እንሰቃይ? ስለዚህ ይሄንን ጽንስ ማቋረጥ የለብሽም። ስትላት ሀኒ ትረጅኛለሽ ወይስ አትረጅኝም? ስትላት እኔ በፍጹም ይሄንን እንደዚህ አይነት ነገር ልረዳሽ አልችልም አለቻት። ማለት ነው እንግዲህ እርጉዝ ነሽ ያላት ዶክተር ጋር ስትሄድም ዶክተሩ በፍጹም በፍጹም ይሄንን ጽንስ እንደዚህ ማድረግ አልችልም፣ እኔ ስራዬም አይፈቅድልኝም፣ ህሊናይም አይፈቅድልኝም፣ በእግዚአብሔር ዘንድም መቀጣት አልፈልግም። ስለዚህ እኔ ሰው ህይወት አላጠፋ ማላት ማለት ነው። ሰድባው አንቋሻው ሄደች፣ እያለቀሰች ወደቤት ተመለሰች። ከዛም የሆነ ፋርማሲ ሄደችና መድኃኒት ገዝታ እንግዲህ ማታ ገዝታ መታ ትራሷ ስር ደብቃ አደረች። ጠዋት እናቷ ወደ ስራ ስትሄድ ጠብቃ ያንን መድኃኒት እንግዲህ ቅመው እንዳለ ያው ጽንሱ ወረደ አልወረደ የሚለው ነገር አላውቅም። ግን ደግሞ በጣም ስቃይዋ በስቶ ነበር። ሽንት ቤት ውስጥ ወድቃ ሀንዬ እንግዲህ ደርሳ እሷው እየተጫዋጫዋች የምትደውልበት ሁሉ ግራ ተጋብታ ማለት ነው እናቷ ጋር ልትደውል ስትል እናቴ ጋር እንዳትደውይ እማዬ ጋር እንዳትደውይ እያለቻት እና ታዲያ ከሷ ሌላ ማን አለ እኔ ምን ላደርግልሽ እችላለሁ እኔ ብቻ ምንም ላደርግልሽ አልችልም እባክሽ ሰላም እሺ በይኝና እናትሽ ጋ ልደውል ስትላት ሀኒ አይሆንም እያለች እጇን ያዘቻት በመጨረሻም እንግዲህ እናቷ ጋር ደወለች ማለት ነው አያችሁ ሴት ልጅ አስራ ስምንት ዓመት ካለፋት በኋላ ረባ አያልፋትም ቤት ውስጥ የት ነው የምትሄጁ፣ ከማን ጋር ነው የምትዩ ብለው ቁጥጥር ካልተደረገላት ይሄ ነው ትርፉ። ሰላም ደግሞ ከእናቷ ጋር በተጣላችበት ጊዜ እንደፈለገች ነበረ የትም ዞራ የምትውለው የምትገባውና፣ እንግዲህ ይሄ ነገር ተፈጠረ። የዘጠኝ ሳምንት እርጉዝ ማለት እንግዲህ አስባችሁታል። እንግዲህ ጽንሱን አቋረጠችው ማለት ነው። ሰላም ራሷ ላይ ትልቅ ከባድ ነገር ነው።